ሳይታ እኔ ስም መሐመድ አብዱቃዲር ይባላል። ከዛ እኔ መጥቼ ትያዝኩት ከደቡብ ክልል ነው። ከደቡብ ክልል ጥቁሯ ነው ትያዝኩት። አይ እነሱ ለማለት የፈለጉት በአጠቃላይ እኛ የመጠነው ከአንድ ቤት ወንድማማቾች ነን። የመጠነውም ለየ ብቻ ሁለት ሁለት አድርገው ነው የያዙን ያሉት። ከዛም በተለየ ደግሞ ሲያመጡን ፈኖ ይገላቸዋል፣ እንደዚህ ያደርጋቸዋል እያሉን ነበር። እኛ ግን ከፈኖ አባል ከተቀላቀልን በኋላ ያጋጠምንና ያየ ነው ሌላ ነው። ከፈና ባል ያየ ነው፣ ፍቅርንና የዋነትንና አንድነትን ያየ ነው። ማለት አንተስ እንዴት አየሽ? እስቲ አንተስ። አይ ምንም የሰማሁት ያው ሲያወ ሲያወሩ ምናምን ነው የሰማሁት። እንደዛው ነው ግን ያየሁትና የሰማሁት የተለያየ ነው። ምንም ያየሁት ያው ፍቅርንና የዋነትንና አንድነትን ብቻ ነው ያየሁት። ነው ኦሮሞ ነው፣ እት ሻሸመኔ ነኝ፣ ግን የሚኖረው ወደ ሀዋሳ ነው። ከምን ላይ ነው ያፈሰው? እኔ ከጫት ቤት ዝበዛ ነው ያለው። ማን ፖሊስ ነው ያዘ፣ ምን ሻ አይደል እና ፖሊስ ወደ ቀበሌ ወሰዱ። እሺ ከቀበሌ ወደ ቀበሌ ወሰዱኝ እና ከዛ የት እንደሚወስዱኝ አላወኩም። በመታወቂያ ነው አሳባኝ። ከዛ መታወቂያ የላቸው ስላቸው አሳቦ ወሰዱኝ እና ከዛ ውስጥ የሆነ አዳራሽ ነበር። እና ልጆቹ ስጠይቃቸው ልጆቹ አይ ከአሁን በኋላ መውጣት የለም መከላከያ ሊወስዱ ነው። አሁን ባለ ወዴትም ሜዛ የለም፣ ቤተሰብን መገናኘት የሚባል ነገር የለም አሉ። ከዛ ከአንድ ሁለት ሶስት ቀን በዛ ሲል አንድ ላይ ሰበሰቡ። ከዛ መከላከያ መጣና ሜዲካል የሚባል ነገር አዩና ታታ የመጣሁበት ከአዲስ አበባ ነው። ሙዚየም የምትባል ከተማ ላይ ነው። እኔ ረዳት ነኝ። ግዳጅ ተብለን ሁለት ሰዓት ምናምን አካባቢ ላይ መኪና እያጠምን እያለን ግዳጅ ተብለን ተያዝንና ከዛ ልጆችን ጭኔን እንደመጣን እዚህ የምስሉ ካምፕ እንደገባን ልጆቹ አውርዶ እንዳለቁ ከዛ ረዳትም ይፈለጋል ተብሎ አንድ ቦታ ነው ማደራ ምናምን ተባብለን ከዛ እዛ ካስገቡም በኋላ አጠም ትሆናለ መመለስ የለም ምናምን ሲሉኝ እኔ ልጅ አባት ነኝ ምናምን ብዬ ስጠይቃቸው አለውን ለልጃቸው እኔ አለው ምናምን ብሎኝ ነበረ አንዱ አለቃ ምናምን የሚሉት። እንደዛ ነው እኔ አሁን ልጅ አባት ነኝ ምንም ባላቀው ምንም እኔ ተቀጥሬ ነው የምሰራው መኪና ላይ እኔ አሁን ቤተሰቤ በምን ደረጃ እንዳለው አላውቅም ይህ ሆኖ እኔ አሁን ማስተላለፍ የምፈልገው ለአገር እና ለኢትዮጵያ ሕዝብ ማለት ነው። አማራ ሆነ ኦሮሞ፣ ሲዳማ ሆነ ይሄ ማለት ሳልፈልግ እኛ በፍቃዳችን ሳይሆን እኛ አገር የምትመራው በፍቅር ነው እንጂ በጉልበት አይደለም። እኛ አሁን እኔ ባለሁበት ደረጃ ፋኖ ምናምን ብሎ ሲያስረዱ እንደነበረ ፋኖ እንደ ጅብ ነው፣ አውሬ እንደ አውሬ ነገር ከዛ ስትወጡ ፋኖ እንኳን ገበሬ ያርዳቸዋል ተብለን ነበርና አሁን እኛ ከዛ ወጥን። ያየ ነው ሌላ ነው የምወራ ሌላ ነው